አድማጭ ተመልካቾች እንደምን አረፈዳችሁ። በሁለተኛ የዜና አወጃችን የሰዓቱን አበይትና መሰበር ዜናዎች ይዘን ቀርበናል። በቅድሚያም አርዕስተ ዜናዎቹን የጎንደር ፋኖ ጎጃም ገብቷል፣ በጋራ ኦፕሬሽንም እያካሄዱ ይገኛሉ። ብልጽግና የፈራው የፋኖ አንድነት ኃይል እነሆ ተከስቷል። ወደ አዲስ አበባ ጉዞ ለመጀመር እቅዶችን እያወጡ መሆኑን ተናግረዋል። ጦራችን ተዘጋጅቷል ሲሎም የፋኖ ኃይሎች ገልጸዋል። ወደ አዲስ አበባ ለመጓዝ ፎርሙላዎች እየተነደፉ ነው። ለማይቀረው የአራት ኪሎ ጉዞም ዝግጅታችንን እየጨረስን ነው። ወደፊት የሚሆነውን ለማየት ባንዳ እጅህን በአፍ ጭነህ በትዕግስት ተከታተል ሲሉም የፋኖ ኃይሎች ሀሎ አዲስ አበባም ብለዋል። ኖ በዚያም አለ በዚህ በውድም በግድም ሰብሮ አዲስ አበባ መግባት አለበት ፋኖ። አዲስ አበባ ለመግባት ደግሞ ግዴታ መንገዱ መትረግ አለበት። አብዛኛውን የሀይል ዝግጅት ጨርሰን እንግዲህ ብዙ ብዙ ወታደራዊ ሚስጥሮች ቢሆኑም በሀይል ደረጃ ከዚህ በፊት እንደገለጽ ነው ለማይቀረው የአራት ኪሎ ጉዞ ብዙ ዝግጅት እያደረግን ያለ ነው። በዝርዝር የያዝነው መረጃ አለ፣ ታደምጡታላችሁ። በውጊያ መረጃዎቻችን የብልጽግና ጦር ድባቅ ተመታም። በጎጃም እጅግ በበዙ አውደ ውጊያዎች የፋኖ ኃይሎች አንቀጥቅጥ ውጊያም እያደረጉ ነው። እጅግ ቁጥር የበዛ ሰራዊት ያሰለፈው ብልጽግናም ከፍተኛ ምት ደርሶበታል። በታል ከተሞች በፋኖ ኃይሎች ቁጥጥር ስር ገብተዋል። የብልጽግና ዋጊዎች አሸልበዋል። ዙ 23 የወደመበት ታንክና መድፍ በፋኖ ኃይሎች ያሸበረከበት ውጊያም ተደርጓል ሬሳ እንደ ቅጠል ተሳትፏል ሁሉንም የጎጃም ግንባሮች መረጃዎች በዝርዝር እናስደምጣቸዋለን። በሌላ በኩል የወሎ ፋኖችም ታላቅ ድልን ተቀናጭተዋል። ፋኖን እከብ ባለው ብሎ የሄደው ጦር ያልጠበቀው ውርጅብኝም ገጥሞታል። በጎንደር አንድ ፓትሮል ሰራዊት የተደመሰሰበት ውጊያም ተደርጓል። ወልጋ ላይም የአማራ አራሽ ቀዳሽ ተኳሾች ራሳቸውን ያስከበሩበት ጀብዱም ፈጽመዋል። በሌላ በኩል ከሰሞኑን ከአፋር የኮበለሉት ባለስልጣን የትጥቅ ትግል መጀመራቸውንም አሳውቀዋል ብልጽግናን እንገረሰሳለን ሲሉም ተደምጠዋል በዝርዝር እናስደምጣችኋለን በሌላ በኩል ዛሬ በመዲናዋ አዲስ አበባ አብይ አህመድ መስቀል አደባባይ ላይ ሲፎክሩም አርፍደዋል ጠቅላይ ሚኒስተሩ ሰራዊታቸውን ሰብስበውም የማስፈራሪያ ትርኢትም ለህዝቡም አሳይተዋል ለፋኖ ኃይሎችና ለኤርትራ ኃይሎች በሚመስል መልኩ ባስተላለፉት መልእክታቸው በክንዳችን እናፈርሳችኋለን ሲሉም ዝተዋል። በተለመደው መንገድ በክንዳችን ይፈርሳሉ። እኛ ጸንተን ዛሬ በመስቀል አደባባይ የነበረውን ሁነትም እንመለከተዋለን። እኚህንና ሌሎች በርካታ ጉዳዮችን ይዘናል። ሰላም ጤና ይስጥልኝ አድማሽ ተመልካቾች፣ እንደምንቆያችሁ ከላይ በአርዕስተ ዜና ያደመጣችሁትን መረጃ ወደ እናንተ ላደርስ እዚህ ተገኝቻለሁ። አድማሽ ተመልካቾች ቪዲዮን ላይክ፣ ቻናሉን ሰብስክራይብ አድርጋችሁ የዶል ምልክቱን ታበሩ ዘንድ እንጠይቃለን። እንዲሁም በኮመንት ድል ለህዝብ ልጆች፣ ድል ለጀግኖቹ፣ እንዲሁም ሀሳብ አስተያየታችሁ እንድሰጡ እየጠየቅን በቀጥታ ወደ መረጃዎች ያለፍኩኝ። እስከ ፍጻሜው አብራችሁኝ ቆዩ። በቅድሚያ ጠቅላይ ሚኒስትር አብይ አህመድ ዛሬ በመስቀል አደባባይ ላይ ቆመው ጠላቶቻችንን በክንዳችን እናፈርሳቸዋለን ሲሉም ዝተዋል። ጠቅላይ ሚኒስትሩ ለፋኖ እንዲሁም ለኤርትራ ኃይሎች በሚመስል መልኩ ባስተላለፉት መልእክታቸው የጠላቶቻችን ፍላጎት እኛን ማጥፋትና መበተን ነው ሲሉም ተደምጠዋል። ከጎረቤት ሀገራት ጋር ተባብረን እንሰራለን፣ ከዚያ የሚያልፍ ነገር ካለ ግን እንደ አባቶቻችን በአርበኝነት ስሜት ጡንቻችንን እናሳያቸዋለን የሚል መልእክት ያለው ንግግር አድርገዋል። ይህ ንግግራቸው በበርካቶች ለኤርትራም የተሰነዘረ ነው በሚል መነጋገሪያም ሆኗል። እሳቸው የኢትዮጵያን ሰላም የማይሹ ያሏቸውን ኃይሎች በክንዳችን አፍርሰናቸውም እኛ ጸንተን እንኖራለን ሲሎም እዛቸው የሚመስል ኃይለ ቃል ተጠቅመዋል። የጠላቶቻችን ፍላጎት እኛን መበተንና መለየት ነው። የኢትዮጵያን ሰላም አንድነት የማይሹ በተለመደው መንገድ በክንዳችን ይፈርሳሉ እኛ ጸንተን ጠቅላዩ የፌዴራል ፖሊስ ክብረ በዓልን ታይቶ በማይታወቅ መልኩ በመስቀል አደባባይ በከፍተኛ ትርኢት እንዲከበርም አድርገዋል። በርካታ ፖለቲከኞች ጠቅላይ ሚኒስትሩ ይህንን ፕሮግራም ለየት ባለ መልኩ ያከበሩበት ምክንያት ከሰሞኑ በአዲስ አበባ ሕዝባዊ አመፅ እየታሰበ ነው ከተባለ በኋላ መሆኑ ነው የተነገረው። ጠቅላዩ ይህንን ትርኢት የአዲስ አበባን ሕዝብ ለማስፈራሪያነትና አርፎ እንዲቀመጥ እንደ ማስፈራሪያ እንዳዘጋጅ ት ተነግረዋል። ነገር ግን በሚያስገርም ሁኔታ ከፍተኛ ዝናብ በመጣሉ ያሰቡትን ሳያሳኩም ትርኢቱ በከፊል ተደርጎም ተበትኗል። የአየር ላይ ትርኢትና የጀት ትርኢቶች በዛሬው ዕቅድ ውስጥ የነበሩ ቢሆንም በዝናብና ደመና ምክንያት ያሰቡት ሳይሳካላቸውም ቀርተዋል። ነገር ግን ጠቅላይ ሚኒስትሩ በአደባባይ ወጥተው ዛቻ ሰንዝረዋል። ከአዲስ አበባው የጠቅላይ ሚኒስትሩ ዛቻ ስንወጣ በቅርቡም ወደ ኤርትራ የኮበለሉት የ የአፋር ክልል ከፍተኛ ባለስልጣን የትጥቅ ትግል መጀመራቸውን በይፋም አውጀዋል። የአፋር ክልል ምክር ቤት አባልና የክልሉ የእንስሳት ተፈጥሮ ሀብት ልማት ቢሮ ኃላፊ ሀጂ ኢብራሂም ኡስማን ባለፈው ሚያዚያም 11 2017 ዓ ም አጃቢዎቻቸውንና ክልሉ መድቦላቸው የነበረውን ተሽከርካሪ ከነሹፌሩ ይዘው ወደ ኤርትራ መኮብለላቸውን መዘገባችን አይዘነጋም። ሀጂ ኢብራሂም ኡስማን የብልጽግናን ቡድን ለመገርሰስ ባልደረቦቻቸው ጋር በመሆን የትጥቅ ትግል መጀመራቸውንም በይፋም አውጀዋል። ሀጂ ኢብራሂም ብልጽግናን እንገረስሰዋለን ሲሎም ተደምጠዋል። ሀጂ ኢብራሂም ብልጽግናም የአፋር የተለያዩ ግዛቶችን እየጠቀለለ በመሆኑ፣ እንዲሁም በከፍተኛ ሁኔታ የተረኝነት ጊዜ ላይ በመሆናችን ወደ ትጥቅ ትግል እንድገባም ተገድጃለሁ ሲሎም ተናግረዋል። እሳቸውንም ተከትሎ በርካታ የአፋር ተወላጆች የእሳቸውን ትግል እየተቀላቀሉ ነው። አሁን ብልጽግና በአራቱም አቅጣጫም ተቃዋሚዎቹ ተቃዋሚዎቹ በርክተውበታል። አሁን በቀጥታ ወደ አማራ ክልል የግንባር መረጃዎች ያልፋሉ። በቀጥታ ወደ ግንባር መረጃዎች ከማለፊ በፊት ግን አንድ ጀግና ላስተዋውቃችሁ። ይህ በምስሉ የምትመለከቱት ጀግናም ሻለቃ ይርሳው ደምስ ይባላል። የሚያውቁት ሰዎች ስለዚህ ሰው ለመናገር እውቀት ቃላት ያጥራሉ ሲሉም ይናገራሉ። ሟቹ ጄኔራል ነው፣ ገዳይ ፊት አውራሪም እንዴት ስም ይዋሳል? ደፋ ርሰው ከፈሪም እንዳሉት አባቶቻችን ለራሴ ፊት አውራሪም ይርሳው ደምስ ብየዋለ ይለናል። የዚህን ጀግናም ጀግንነት ያጋራን የመረጃ ምንጫችን ብቅንነቱ ሀገር የመሰከርለት፣ በጀግንነቱ ጠላት የመሰከርለት ብሎም በውጊያ ጥበቡ ለየት ያለም፣ ሁለት ክፍለ ጦር ከነ መካናይዝዶም በአንድ ብርጌድ ብቻ ለ11 ቀን ተዋግቶም የመለሰ ጀግና መሪ ነው ይሉታል የፋኑ አባላቶች በደግነቱ ደግሞ የዋድ ኢየሱስ ማኅበረሰብ የመሰከረለት የተቸገሩትን ደሞዝ የተቋረጠባቸውን የመንግሥት ሠራተኞች ከውጊያ ጎን ለጎን ማኅበረሰቡን እያስተባበረም የሚረዳ ቅን ሰብአዊ ማንነት ያለው ጀግና ነው ይሉታል። ብሎም በአውደ ውጊያ ዙ 23 ከአራት ጊዜ በላይ እያቃጠለም ወደ ደንበጫ ስትሄድ የምትመለክታ የዙ 23 ቃጠሎዎች የዚህ ጀግና ውጤቶች ናቸው። ሞርታር እንደ ነፍስ ወከፍ ክላሽ፣ በየአይነቱም ሞርተር 120 ሞርተር ሰማያም ከብዙ በጥቂቱ የማረካቸው ናቸው። አንድ ብረት ለበስ ፔምፔም በቋሚም ከእነ ታንከኞቹ ያጋየ እንደሆነም ይነገርለታል። እንዲሁም ከሰራዊቱ ጋር በመሆን በአንድ አውደ ውጊያ ብቻ ከአምስት መቶ በላይ ሰራዊት የማረከ የጦር መሪ እንደሆነም ይነገርለታል። እንዲያውም ባለፈው ጥምቀት በዓል ላይ ወጣቱ ዘመነ ካሴም ይርሳው ደምሴም የአማራው ሙሴ በለው እያሉም ያሞገሱት ይህንን ጀግና ነው። ፊታውራሪ ይርሳው ደምስ ከሰውነት፣ ከጀግንነት ውሃልክ ፈቀቅ የማይል ዘመናችን ያፈራው እንቁ ጀግና ነው ይሉታል የሚያውቁ። እንግዲህ ከሰሞኑን በዝግጅታችን አንዳንድ ጀግኖችን እያቀረብንላችሁ ነው። ዛሬ ደግሞ ይርሳው ደምሴን አቀረብንላችሁ። አሁን በቀጥታ ወደ ጦር ግንባር መረጃዎች ያልፋለሁ። በቅድሚያም ጎንደር ላይ ሰበር የድል ዜና። የአማራ ፋኖ አንድነት በጎንደር የራስ አሞራ ውብነህ ሶስተኛ ኮር፣ የአያሌው ብሩክ ክፍለ ጦር እናም የሰሜን ብርቅዬ ክፍለ ጦር የተወጣጣ ጥምር ጦር የፋኖ አባላት በሰሩት የተጠናም ኦፕሬሽን ከኪኖ ወደ ደባርቅ ሲሄድ የነበረም የአገዛዝ ወንበር ጠባቂ ኃይል አንድ ፓትሮል ሙሉም በፋኖ ኃይሎች ተመትቶም የተረጋገጠ ዘጠኝ የአገዛዝ ወንበር ጠባቂም ተሸኝተዋል። በሌላ አቅጣጫም ለመንቀሳቀስ ሲሞክር የነበረው በንስሮቹ ከባ ውስጥም እንደገባ ነው እየተነገረው። ይህን የተረዳው የብልጽግና ቡድን ከጃና ሙራ ወደ መረብ ኃይል እንዳንቀሳቀሰም እየተነገረኝ ነው። ስለዚህም ከወዲሁ ጥንቃቄ እንዲደረግ ስንል እናሳስባለን። ወደ ጎጃም አልፋለሁ። የበላይ ዘለቀ ልጆች ዛሬም የበላይ መሆናቸውን አረጋግጠዋል ተባለም። በስምንተኛ በላይ ዘለቀ ክፍለ ጦር ስር የሚገኙ ብርጌዶች አባ ኮስተር ብርጌድ፣ ደባይ ጮቄ ብርጌድና ሶማ ብርጌድ ከባድ ውጊያም ሲያካሂዱ ውለዋል ተገኝተዋል። የአገዛዙ ኃይል ያለ የሌለ ኃይሉን በመጠቀም ከደብረ ማርቆስ 150 ከቢቸና 150 ከፈለገ 218 ከደብረ ወርቅ 160 ከአንኮበር 88 ከወጀል ደጀንና ጥቄት ኖር 360 አጠቃላይ 1126 የሰው ኃይል እንዲሁም ከባባድ መሳሪያዎችን በመያዝ የስምንተኛ በላይ ዘለቀ ክፍለ ጦርን በሚያስተዳድራቸው ወረዳዎች የገባ ቢሆንም ጀግኖቹ የብልጽ ግናን ኃይል እንደ ቅጠል ሲያራግፉትም ውለዋል። አባ ኮስተር ብርጌድ በእነማይ ወረዳም ዲማ ጊዮርጊስ ልዩ ቦታም ኪዳነ ምህረት የቀብህና የቀብሃና ጉንዳን አራግፎ መንግስቶ ቀበሌዎች ከጠዋቱም 12 ሰዓት እስከ ምሽቱም 2 ሰዓት ድረስ ከባድ ውጊያ ሲያካሄዱም ውለዋል። በዲማ ጊዮርጊስ ኪዳነ ምህረት አካባቢ ሳምንታት ያስቆጠረ ፍጥጫ ወደ ማጥቃት በመቀየር በትላንትናው ዕለት በተደረገ ማጥቃት የብልጽግናን ኃይል ይዞት የሚገኘውን ምሽግ በመቆጣጠርና በማስለቀቅ የብልጽግናን ጦር እንደ ቅጠል በማርገፍ ሲያራውጡት አርፍ ደዋል ሲሉም የመረጃ ምንጮቻችን ገልጸውልናል። አባ ኮስተር ብርጌድ በዲማ ጊዮርጊስ ባካሄደው ውጊያም 13 የብልጽግና ኃይል ሲደመሰስ 11 የብልጽግና ኃይል ቁስለኛ መሆናቸውን ነው እያረጋገጥ ነው። በትላንትናው ዕለት አባ ኮስተር ብርጌድ በእነማይ ወረዳ የቀባሃና ጉንዳንና ርግፍ እንዲሆን መንግስቶ ቀበሌዎች ላይ ከደባይ ጮቄ ብርጌድና ሶማ ብርጌድ ጋር በጋራ በመሆን የብልጽግናን ጦር እንደ ቅጠል አርግፈውታል። በዚህ ውጊያም 63 የብልጽግና ኃይል ሲደመሰስ ከ28 በላይ የብልጽግና ኃይል ቁስለኛም ተደርጓል። ይህ አገዛዙ ኃይል በእነማይ ወረዳ መንግስቶ ቀበሌም 8 የንጹሐን ሞተር ልብስና ጫማ፣ ሽሮ፣ በርበሬ ከሱቅ እንዲሁም ቤንዚን፣ የጸጉር ማሽንና ቁርስ ቤቶች ውስጥ ያሉ ለስላሳ መጠጦችን ጠጥቶ የሚዘርፉትን ዘርፈው ቀሪውን አቃጥለው እቃዎችን ሰባብረው ጸረ አማርነታቸውንም አሳይተው ተመልሰዋል ሲል የአማራ ፋኖ ቃል አቀባዩም ተናግረዋል። በእነማይ ወረዳ ዲማ ጊዮርጊስ በንጹሀን ላይ ከጎባ ቤተመስቀል ወደ ዲማ ቅዱስ ጊዮርጊስ ገዳም ለቅዳሴ እየመጡ የነበሩ የሃይማኖት አባቶችን ቀላቸውን በማስወለቅ የለበሱትን ትምህርት የመስቀልን ጠላም በመክፈፍ ቤተ ክርስቲያን ጸሎት ለማድረግ በሚሄዱ ምእመናን ላይ በዱላ በስድብ በማሸማቀቅ ግፍም ተፈጽሞባቸዋል። በኢትዮጵያም ኦርቶዶክስ ተዋህዶ እምነት ተከታይ በሆኑ ምእመናን ወደ ዲማ ቅዱስ ጊዮርጊስ ገዳም በሚሄዱ ጸበልተኞችና ምእመናን አረጋውያን፣ እንዲሁም ህፃናት ላይ እናንተም የፋኖ መረጃ ናችሁ በማለት እየተደበደቡ እንደነበረም ከተጎጆ አረጋግጠናል። በሌላ በኩል ደባይ ጮቄ ብርጌድ ከብልጽግና ጉጀሌዎች የብርሃን ጁላ ሰራዊት ጋር ከጠዋቱ 12 ሰዓት እስከ ምሽቱም 12 ሰዓት ትንቅንቅ በመግጠም የብልጽግናን ሰራዊት አፈር ከደቼም ሲያስግጠውሏል። የብልጽግና ጦር ያለ ሌላ አቅሙን በመጠቀም በተለያዩ አቅጣጫዎች ለወረራም አሰፍስፎ የመጣ ቢሆንም ጀግኖቹ የደባይ ጮቄ ብርጌድ ፋኖች የብልጽግናን ጦር ፊት ለፊት በመጋፈጥ ሙትና ቁስለኛም አስታቅፈውታል። በእነማይ ወረዳ መንግስቶ ቀበሌ የመጣውን የብልጽግናን ኃይል አይበገሬዎቹ የደባይ ጮቄ ብርጌድ ፋኖች ከፍተኛ ማጥቃት በመክፈት የብልጽግናን ጦር አስፈርጥጠው ወደ ቦታውም እንደመለሱት ነው የመረጃ ምንጮች የገለጹት። ጀግኖቹ የደባይ ጮቄ ብርጌድ ፋኖች ከቆይ ከተማ የመጣውን የብልጽግናን ኃይል ቦታ ቦታቸውን በመያዝ በደባይ ጥላት ግንድ ወረዳ የባባት ቀበሌ ንፋስማ በተባለው ቦታ ላይ የብልጽግናን ኃይል እንደቅጠል ሲያራግፉት ያደረጉት መዋላቸውን ነው እያረጋገጠ ነው። ደባይ ጮቄ ብርጌድ ባካሄደው ውጊያ 12 ያገዛዙ ኃይል እስከ ወዳኛው ሲሸኝ፣ 15 የብልጽግና ኃይል ከባድና መቀላል ቁስለኛ መደረጋቸውንም አረጋግጠናል። በሌላ በኩል ሶማ ብርጌድ በትላንትናው እለት ከጠዋቱም አራት ሰዓት በእናርጅ እናውጋ ወረዳ ፈለገ ብርሃነ ቀበሌ ኩርሜዳ በሚባል ቦታ ላይ የአብይ አህመድን ቡችላ መንጋም ሲያራግፉት እንደ ዋሉ ነው የመረጃ ምንጮች የገለጹት። ሶማ ብርጌድ ባካሄደው ውጊያ አንድ ሻለቃ ማዕረግ ያለው አመራር ሲደመሰስ፣ ሶስት የአገዛዙ ዙፋን ጠባቂ በኃይል እስከ ወዳኛው ተሸኝተዋል። አምስት የአገዛዙ ኃይል አባላትም ከባድ ቁስለኛ ሆነዋል። ሶማ ብርጌድ በትላንትናው እለት አንድ ጋንታም የወገን ኃይል በመያዝ ከአባ ኮስተር ብርጌድ ጋር በጋራ በመሆን በየቀባሃና ቀበሌም አካባቢም ከጠዋቱ 12 ሰዓት እስከ ምሽቱ 2 ሰዓት የብልጽግናን ጦር ሲያራግፉት ውለዋል። የጀግኖቹን ክንድ መቋቋም ያልቻለው የብልጽግና ኃይል ዛሬ ማለትም ሚያዚያ 26 2017 ዓ ም ከደጀን ወረዳ የትኖር ቀበሌም አንድ መድፍ፣ አንድ ኦራል፣ ተጨማሪም የብልጽግና ኃይል አንድ ድሽቃናም፣ አንድ ብሬን ጭኖም አጣብቅኝ ውስጥ የገባውን ኃይሉን ለማትረፍ ውጊያ ወዳለባቸው ቀጠናዎችም ተንቀሳቅሱ። በአባ ኮስተርና ደባይ ጮቅ የብርጌድ ቀጠናዎች ብልጽግና ኃይል ጋር ያለው ፍጥጫም እንደቀጠለ ነው። ይህ በእንዲህ እንዳለም የተሸነፈው ቡድን ተቋማትን አወደመ። በሰሜን አቸፈር ወረዳ ሳንክራ ትምህርት ቤት ላይ የብልጽግና ወታደር ነን ባዮች ካምፕ አድርገው በነበሩበት ሰዓት ትምህርት ቤቶችን መገልገያም አድርገው ነበር። ወንበሮች፣ መጽሐፍቶች፣ ማስታወሻዎች፣ መስታወቶችን በማርገፍ አጥሮችን በማፍረስ እንዲሁም የትምህርት ቤትን ቤት ንብረት በማውደም ተሰውረዋል። ከፈረጠጡ በኋላ ወደ በረሃም ከገቡ በኋላ አማራ በኢኮኖሚ እንዲደቅ የፈለገው አውዳሚው የብልጽግና ቡድን በሳንክራ የፈጸመውን ተግባር በምስሉ ላይ ተመልከቱም። የመብራት ገመዶችን በመበጣጠስ የቀበሌውን መገልገያ ተቋሞች በማውደም የግለሰብ ቤት ገብተው ፍሪጅ በመስበር የእህል ሚዛኖችን ጭኖም በመውሰድና ሌሎችንም በማውደም ጫንቃ ላይ ተሰባስቦም ግለሰቦችን ቤት እየገባ ዘርፊያውንም ቀጥሎበታል። ራሱን የተመታው የብልጽግና ኃይል በመዝረፍና ተቋም በማውደም አጸፋውን የመለሰ መስሎት ጥፋቱንም ቀጥሎበታል። ወደ ወሎ አልፋሉ። ዘመቻ አንድነት ወሎ ቤት አማራ ግንባር ተጠናክሮ ቀጥሏል። ተጠናክሮ በቀጠለውናም 47ኛ ቀኑን በያዘው ዘመቻ አንድነት ሼህ ሁሴን ጅብሪል ክፍለ ጦር ከአብይ አህመድ ዙፋን ጠባቂ ሰራዊት ጋር በከለላ ወረዳ በተደረገ ከባድ ውጊያም በ017 ቀበሌ ልዩ ስሙ ሊጮ በተባለ ቦታ ማለዳም አስራ ሁለት ሰዓት ጀምሮ እስከ 7 ሰዓት ድረስ በተደረገም ከፍተኛ ውጊያ የብልጽግና ጦር ሙትና ቁስለኛ ሆኖ ወደ መጣበት ተመልሰዋል። በተያያዘም ተጋድሎ ፋኖን ከበባ አስገባሉ ብሎም በተንቀሳቀሰበት ስምሪት 11 ሰዓት ተኩል ላይ በሙካርባ በተባለ ቦታም ቁጥራቸው ከ10 በላይ የሚሆኑ ሆዳደር አድማ ብተናዎች ሙትና ቁስለኛ መደረጋቸውም ተሰምቷል። የብልጽግና ዙፋን ጠባቂው መከላከ የማኪያም አድማ በትናናም ሚሊሻ ጥምረት የተሰለፉ ሲሆን ነበልባሎቹ በርካታውን ሙትና ቁስልኛ በማድረግ ታላቅ ድልም ተጎናስፈዋል። ከዚህ ጋር ተያይዘውም የብልጽግና ኃይል የፋኖን ምት መቋቋም ሲያቅተው በክልላ ወረዳ ያሉ ወጣቶችን ፋኖ ናችሁ በሚል ማሳበቢያም እያፈሰ ነው። በክልላ ወረዳ በድግር 01 ቀበሌ ብቻም በአንድ ቀን 30 ወጣቶችን አፍነዋል። እንደ ወረዳ የያዙትን እቅድም 300 ወጣቶችንም አፍነው ምልመላ ወታደር ማቅረብ የሚል ነውም ተብሏል። በመጨረሻ ሆሮ ጉዱሩ ወለጋ ዞን ከሻምቡ ከተማ ወደ ጃርደጋ ጁርቴ ጉዞ ላይ የነበረውም አራት እህቶችን ሆሮ ቡልቁ ወረዳ ሰቀላ ከተማ በቅርብ ርቀት ላይ በሸኔ መታገታቸውን ተከትሎ ጃርደጋ አማራ በአንድነት የታገቱ ልጆቻችን ካልተመለሱ ጉዳዩ ወደ ብሔር ግጭት ይቀየራል። የታገቱ ልጆቻችን በአስቸኳይ ይለቀቁልን፣ ካልተለቀቁ የአጸፋ ምላሽ በአስቸኳይ እንወስዳለን ማለታቸውን ተከትሎ የጃርደጋ ጃርቴ ወረዳ ሰላም ኦሮሞ ከፊሉ ሙፈር ቀንበሩን ተሸክሞ አብዛኛው ከብቱን እየነዳ ወደ አጎራባች ወረዳዎች መሸሹን ሲጀምር የኦሮሞ ሚሊሻና ልዩ ኃይል ተረጋጉ እኛለን ብሎም ለማረጋጋት ቢሞክርም ለራሳችሁም አልሆናችሁ እንኳን እኛ ልታድኑ ተብለው ተዋርደውም ተመልሰዋል። በተያዘ ዜና ነገሩን ለማብረድ የኦሮሞ ሽማግሌዎች ወደ ሸኔዎቹ በማምራት ህዝባችን ጭንቀት ውስጥ ገብቷልና ህዝባችን ከዚህ በላይ ከመንገላታቱ በፊት ወይግቡና ተከላ ላከሉት ወይንም ልጆቹን ልቀቋቸው መባላቸውን ተከትሎም ልጆቹን ለሽማግሌ ተሰጥተውም ሰቀላ ከተማ እንደሚገኙና ለቤተሰቦቻቸው ሊመለሱ መሆኑን የታጋች ቤተሰቦች ለጣቢያችን ገልጸዋል። በተያዘ ዜና በትላንትናው እለት ሆሮ ቡልቅ ወረዳ በመነሳት ወደ ጃር ደጋ፣ አቤዶጎሮ ወረዳዎች አማራው ማህበረሰብ ላይ ጥቃት ለመሰንዘር በወረዳው አመራሮች አጋፋሪነት የተንቀሳቀሰችው ሸኔም ያለምንም ጉዳት ተገርፋ ፈርጥጣም ተመልሳለች። በወለጋ ከቅርብ ጊዜ ወዲህ የአማራ ኃይሎች ራሳቸውን እያስከበሩም እንደሚገኙ ነው እየተዘገበም የሚገኘው። በመጨረሻም አንድ ማሳረጊያ መረጃ እናጋራችሁ። የፋኖ ኃይሎች ወደ አዲስ አበባ ለመምጣት ት ዝግጅታችንን እየጨረስን ነው ብለዋል። የጎንደር ፋኖ ጎጃምም ገብቶም የተዋጋ ነው። ቅንጅት ተፈጥሯል ተብሏል። በጋራ ኦፕሬሽንም እያካሄዱ ነው። እኛም ከዚህ በፊት የጎንደርና የጎጃም ፋኖም በጋራ ያካሄዱትን ኦፕሬሽኖች መዘገባችን ይታወሳል። የብልጽግና ጦር የሚፈራው ይህንን የአንድነት ኃይል ነው። ወደ አዲስ አበባ ጉዞ ለመጀመር እቅዶች እየወጡ ነው ሲሉም የፋኖ አመራሮች ይናገራሉ። ፎርሙላዎች እየተነደፉ ነው። ወደፊት የሚሆነውን ለማየት ባንጃም እጅህን በአፍ ጭነህ በትግስት ትከታተል ዘንድ እናሳስባለን ሲሉም የፋኖ ኃይሎች ገልጸዋል። ከነዚህ መካከል የፋኖ ቃል አቀባዩም አርበኛ ማርሸት ጸሐዩም ስለ አዲስ አበባ ጉዞው በአጭሩ ይህንን ይላል። ቀን ፋኖ በዚያም አለ በዚህ በውድም በግድም ሰብሮ አዲስ አበባ መግባት አለበት። ፋኖ አዲስ አበባ ለመግባት ደግሞ ግዴታ መንገዱ መጥረግ አለበት። አብዛኛውን የኃይል ዝግጅት ጨርሰን እንግዲህ ብዙ ብዙ ወታደራዊ ሚኒስትሮች ቢሆኑም በሀይል ደረጃ ከዚህ በፊት እንደገለጽ ነው ለማይከረው ያላት ክሎ ጉዞች ብዙ ግጅ እያደረግ አድማጮች ለሰዓት ያስኩላቸው መረጃዎች እነዚህን ይመስላሉ። በርከት ያሉ መረጃዎችን በቀጣዩ ዜና ወጃችን ይዤ እመጣለሁ። እስከዛው ቸር ያሰማን።